ሽሮ መብላት ደደብ ያደርጋል። ሽሮ ያ ይደፍናል። ኢየሱስ ክርስቶስ። መሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ነው የተንሰራፋው። በከፍተኛ መደባበቅ አያስፈልግም። ይሄ በሃይማኖትም በሃገራችን ሕግም የተወገዘ የተከለከለ ነገር ላይ ነው እየተፈጠረ ያለው። በዛ ላይ ገና ጀማሪ እግር ኳስ ተጫዋቾች ጭምርን ወደዚያ ነገር ነባሮቹ እየሳቡ እየከተቷቸው ነው። ትውልድ እየተበላሸ ነው። ይህንን መረጃ እያወጡ ያሉት የቀድሞው የኢትዮጵያ ሬዲዮ እና ቴሌቪዥን ጋዜጠኞች ናቸው። እነ ሶፌንያስና ነግርማቸው እንየው ወንድማማቾቹ እና ሌሎችም እንግዲህ ነግርማቸው እንየው በስፖርት ጋዜጠኝነት ብዙ ዓመት በሚባል ደረጃ የሰሩ ናቸው። ከሌሎች ተመልካቾች በላይ ስለ ኢትዮጵያ እግር ኳስ ፌዴሬሽን፣ ስለ ኢትዮጵያ ብሔራዊ ቡድን የሴቶችም የወንዶችም የተሻለ መረጃ አላቸው። ስራቸውም ስለሆነ በዚህ ሊመሰገኑ ነው የሚገባ። እኛ አይከናቸው ብለን በኢትዮጵያ የእግር ኳስ ብሔራዊ ቡድን ላይ ትልልቅ ስም ያላቸው ተጫዋቾች በዚህ ልክ እዚህ ድርጊት ውስጥ ገብተው ከሆነ በኤፍዲሪ የወንጀል ሕግ የሚያስጠይቅም ተግባር ነው፣ ወንጀል ነው። እንግዲህ እሱ ማስረጃው እንዴት ይመጣል? ይህ መረጃ እንዴት ተገኘ? በምርመራ ሂደት የሚገኙ ናቸው። አሁን ግን እየተጠረጠሩ ያሉ ተጫዋቾች እና በዚያ ዙሪያ ያለው አካላት እንዳሉ ነው እየተነገረ ያለው። በጣም ያሳፍራል፣ ያሳዝናል። ወንዶቹም የወር አበባ እናያለን፣ ብዙ ግን አይነገርም። እኔ ግን አላይም፣ እኔ አላይም። ልዩና ቤና ስረት ይፈጠራ ሜለጉዶ እኔ አይቼም አላቅም። ወደፊትም አሁንም አላየውም፣ ወደፊትም አላይም። ከመቱ ሃምሳ ምናምን ሴቶች በላይ ምናምን በእንትን በኖርማል አቃሉ ማን አምታተው ስምን አላቅልም። ከዚህ በላይ ማምታታት የለም። ማተብ አድርገህ ማተብ አውልቀህ እንኳን አትገባም። እውነት አንተ የኦርቶዶክስ ሃይማኖት ተከታይ ነህ? ጓደኛ ምናምን ሆነ ከ150 በላይ ማለት ነው። በቃ የሆነ በአንድ ጊዜ አምስት፣ ስድስት፣ ሰባት ማን ይኖሩ የነበረ ከ150 በላይ ፈ በላይ ከመቶ ሃምሳ በላይ ማለ በሰማ አላቃቸውም እግዚአብሔር አለ። እስከዚህ ድደዋን ነው የነሳት። ቁጭ ብዬ ነው ከዘር የቀረኝ የለም። ኦሮሞ፣ ትግሬ፣ ሶማሌ መዘሞትህን በአደባባይ አናውንስ ማድረግ ለአንተ ፒኤችዲ ነው። ወደ ሁለት ሺህ ምናምን ይሄዳሉ። ሴተኛ አዳሪ ማም ከገባ ብዙ ባለተዳሮች አስር ባለተዳር ቢኖሩ ማለት ነው ቤተሰቦች ቢኖሩ ከአስር ውስጥ ስምንቱ ሴቶች ከሌላ ወንድ ጋር ግንኙነት አላቸው እኔ ከህይወቴ ከራሴ እንትን ያልኩት ነው አሁን ብዙ ቢያንስ አንድ ሶስቱን አላቸው ፍቅረኛ አንድ ሁለት ሶስት ፍቅረኛ ይኖራቸዋል ከባህላቸው ውጪ እግዚአብሔር ነ ዲኤንኤ ይመርመር እስኪ ያስር ቤተሰብ ቢያንስ ማን ነው የለም ቢባል ሶስቱ የሌላ ወንድ ልጅ እያሳደጉ ያሉ ባሎች አሉ በትዳራቸው ውስጥ የራሳቸው ልጅ እየመሰላቸው ከአስር ባለትዳሮች ውስጥ ቢያንስ ቢያንስ የለም ቢባል ማን ነው ሶስትና አምስቱ ከሌላ የተወለዱ አሉ እጓያሹ ነው የጓያ ሽሮም አለ። ብዙ ሀገሮች ዙርሃል፣ አውሮፓ ዙርሃል፣ ብዙ አሜሪካ እሄዳለሁ። እና እዛን ሀገር ሽሮ የሚባል ምግብ አለ የለም። ብቸኛ ኢትዮጵያ ውስጥ ያለው ሽሮ ሀገር፣ እኛ ኤክስፖርት አልጀመርንም። እዚ ድሀ ሕዝብ ላይ አታናፋ። የኛ ሕዝብ ሽሮ መብላት እንኳን ገና ኪሎ ስንት ነው? አሁን እዚህ ያለ አሜሪካን ሀገር አለ። እሱን አሁን አሳያለን። እሱን እሱ እንኳን ያጣ ማህበረሰብ ያለበት ሀገር ቁጭ ብለ ሽራው ጭንቅላት ይደፍናል ትላለህ። ይሁን ክድፍን እንደነዚህ አይነት ማህበረሰብ ጠርቅሞች ናቸው። እንደ ሀገር ሀዲድ እያሳቱን ያለው ሀዲድ እያሳቱን ያለው እዚህ አይነት ሰዎች ለታይታ የሚሰሩት ስራ ነው ዋጋ የሚያስከፍለው። እየቀለደ ያለው በህዝብና በመንግስት ንብረትና ገንዘብ ላይ ነው እየቀለደ ያለው። እና ይህ ችሎታም እውቀትም አይደለም። ይህ በጣም የድድብና ጠግብ እኮ ነው፣ ድድብና እኮ ነው። ዋው ተብሎ እንዲጨበጨብት ነው። ሰላም ጤና ይስጥልኝ። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ የቢችላንድ ኢትዮጵያ ተከታታዮቻችን፣ የቢችላንድ ኢትዮጵያ ጀምሯል፣ አብራችሁን ቆዩ። ኔኔም ልጆቼም ድረሱልኝ። አንጀራ መብላት በጣም ናፍቋታል እናቴን፣ እባካችሁን ድረሱልን። ኢትዮጵያ እህቶቼ እና ወንድሞቼ እንደምትመለከቱት እናቴ የካንሰር ታማሚ ነች እና አልጋ ላይ ሶስት ወር እና አራት ወር ቆይታለች። ምግብ በምትመለከቱት ጎማ ነው የምትወስደው እና እንጀራ መብላት በጣም ናቃልነትና በአካቹ እንድረሱልን ተባበሩ። በምችሉት በአቅማቹ እንድታግዙን ነው። እኔ እንደምታየው የካንሰር በሽታ ነው። እኛ የአርቢሲ ተጠቃሚ እና ልጆቼንም ያለአባት ለማሳድጋቸው ከመታመኔ በፊት ሴፍቲኔት እና ልብስ እያጠብኩ ነበረ ማሳድጋችሁ። አሁን ግን ከታመምኩ ወዲህ የሰው እጅ እየጠበኩ ነው እና ነገር እንደዚህ ሁና ልጆች ትላለች። በካንሰር ሕመም እየተሰቃየች ልጆች ትላለች በተቻለ መጠን ሊረዱ የሚገባቸው ወገኖቻችን ልንደርስ ይገባል። ይሄ በማህበራዊ ድረገጽ አላስፈላጊ ሽቀላ ውስጥ የገቡ ሰዎች እንዳሉ እናውቃለን። አሉ። በበጎ አድራጎት ስም በድሃ ስም ገንዘብ እየሰሩ ያሉ እኮ አሉ። የራሳቸውን ግለሰባዊ ማንነት እየገነቡ ሀብት እያፈሩ ያሉ ግለሰቦች እንዳሉ እናውቃለን። በድሃ ስም በተለመነ ገንዘብ አይደል? የሰሞኑ አጀንዳ ይኮ ነው። ምን ሰማ በየቲክታኩ በየምናምን። ያ ማለት ግን እንደነዚህ አይነት ሰዎች እንጀራ ልብላ ነው እያለቻለሁ። ቢያንስ የሆነች ነገር ሰፖርት ብናደርግ የሆነች የሕክምና ወጪ ብንሸፍን። እንደዚህ አይነት እናቶች አስቡት። በገንዘብ ምክንያት ይችን እህታችንን እናታችንን ስናጣ ነገ ልጆቿ ገንዘብ ሲያገኙ እናታቸውን ገንዘብ በማጣታቸው ምክንያት ያጡ መሆናቸው ሲሰማቸው ምን አይነት ትውልድ እንደሚፈጠር። ስለዚህ ኢትዮጵያዊነት መረዳዳት፣ መተጋገዝ እንጂ በድሃ ስም በመጣ ገንዘብ መሸቀል አይደለም እና የሂሳብ ቁጥሯን ይሄው ከስር አስቀምጫለ። የምንችለውን እናገዝ፣ የምንችለውን እንርዳ። የሰው ልጅ መኖር የሚችለው ለራሱ ብቻ አይደለም ለሌላም ማገዝ ሲጀምር ነው። ሰሞኑን የሚታወቀው እንስሶችም ለራሳቸው አያንሱም። ስጋ በል የሆነውም ስጋውን ፈልጎ አድኖ ይበላል። ሳር በል የሆነውም በተመሳሳይ፣ ይሄ የእንስሳት ስራ ነው። ለሆድ ብቻ አይኖርም ጎበዝ። ብዙ ጊዜ እያየን ያለ ነው ይሄ ነው። እስኪ ለእንደነዚህ አይነት የጤና ችግር ላለባቸው እንድረስላቸው። ማህበራዊ ጉዳዮች ላይ መጠንከር አለብን። ከዚህ ጋር ተያይዞ ግን ድሃ የሚረዱ እንደነ ባላደራው እንደነ መልክተኛው አይነት ምርጥ ኢትዮጵያዊ ወገኖቻችንን የሚያሸማቀቁ ነገሮች ያው እያየን ነው፣ እና ዩቲዩበሮቹም ሆን ማናችንም ከዚህ በኋላ ጥንቃቄ ማድረግ የሚያስፈልግ ይመስለኛል። በእነሱ ምክንያት ያዳነው ቤተሰብ ይኖራል። ልታይ ልታይ የሚሉ አይደሉም። ሌሎችም አሉ። አንድ ዛችን ሁልጊዜ የመጠቅ ሰዓት ያብስራለች ባህር ዳር ዙሪያ እናቴ አባባ ምትል ልጅ። እነ መልክተኛውም እኮ ፊታቸው መታየት የሚፈልጉ አልነበሩም። በጎ ነገር ማድረግ ሲጀመር ታይታ ይቀራል ታልፈዋል። እሱ መንገድ ግን ደግሞ በጣም ሸም የሚሆነው በድሃ ገንዘብ ለምነህ የሆነን አካል እንርዳ ብለህ ቲክታክ ላይ ላይቭ ገብተህ ገንዘብ ከሰበሰብክ በኋላ ልክ እንደ ባለሀብት የምንሆናት ነገር አይነፋም።

ምንድን ፍላጎት ምንድን ነው? ያው እንግዲህ ክረምት ስለሆነ እንዲህ ለብሼ የመጣውት። ለማንኛውም እንዴት ናችሁ፣ እንደሰነበታችሁ? የህዳር ወር ይዘናል፣ በኢትዮጵያ አቆጣጠር ሶስተኛ ወር ማለት ነው። በዚህ በህዳር ወር ደግሞ ከጥቅምትም የከፉ አዳዲስ መረጃዎች ደግሞ እንሰማለን። ይህን ፕሮግራም ክሬት ስናደርግ እንደ ሀገር ልንሰራቸው የሚገቡ ማህበረሰቡ ላይ ለህዝብ የሚጠቅም ስራ ለመስራት በተለይ ለዚህኛው ትውልድ ወይም ለቀጣዩ ጀነሬሽን ለማስረከብ ቢያንስ የሆነች ፀጠር ለመወርወር ነበር ፍላጎታችንን። እንደ ሀገር ብዙ ልንሰራው የሚገባ ጉዳዮች ነበሩ። በዚህ በማህበራዊ ድረገጽ የሚተላለፉ መረጃዎች ከጊዜ ወደ ጊዜ እንደ ሀገር ያለንበትን ሁኔታ ፍንትው አድርጎ የሚያሳይ ነው። ሀገር ሲባል ምን ማለት ነው? ሀገር ሲባል መንግስት ብቻ አይደርገን ካሰብን በጣም ስህተት ነው። ሀገር ማለት ህዝብ ብቻ ነው ብለን ካሰብንም ትልቅ ስህተት ነው። ሀገር ማለት ዳር ድንበር ብቻ ነው ብለው ማሰብም ትልቅ ስህተት ነው። መልካም ገጽታዎች ድምር ነው ሀገር የሚገነባው ነገር ግን በተለያየ መንገድ በተለይ ባህላችንን፣ ታሪካችንን የሚያጎድፉ ድርጊቶች በማወቅም ባለማወቅም ሆን ተብለውም ቢሆን በተለይ በማህበራዊ ድረገጽ ይተላለፋሉ። እኛ ደግሞ እንጆዬ ለማድረግ እንከተላቸዋለን። በዚህ ሳምንት ከሰማናቸው ሁነቶች መካከል ኢትዮጵያ የሴቶች እግር ኳስ ብሔራዊ ቡድን የምንሰማው ነገር ምንድን ነው? ምንድን ነው የምንሰማው ነገር? ክርስቲያንም ወደ ቤተ ክርስቲያን ሙስሊም ከሆኑ ወደ መስጊድ ሂደው ይቅርታ ጠይቀው ፈጣሪያቸውን ተጸጽተው ንስሐ ገብተው በየሃይማኖታቸው ወደ ትክክለኛው መንገድ እንዲመጡ ለማድረግ ነው። ዋናው የዚህ ፕሮግራም ዋነኛ ላ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 ረጅም ጊዜ ስንሰራ ነው የቆየነው። በነገራችን ላይ ምስጋና በተለየ መንገድ ግርምሾ እንዳመሰገንከው ምን ያህልን ምን ያህል ጌታቸው ጅቦን ከልብ እናመሰግናለን። አሁንም እንዲታረሙ? ሀገራችንም ቢልቀቁልን ወንጀል ነው። ትውልድ ይበክላሉ፣ ያበላሻሉ። ይታከሙ፣ ንስሓ ይግቡ። ብሔራዊ ቡድናችን በኃጢአት ተጨማልቋል ነው የምንለው፣ ወይንስ ፍላጎታቸው ነው ቤታቸው ያድርጉ ነው የምንለው። እነ ግርማቸው ሰርተው ሰርተው ብሔራዊ ቡድን ይልቀቁልናል። ሀገራችንም ቢልቀቁልን ወንጀል ነው። ትውልድ ይበክላሉ፣ ያበላሻሉ ይታከሙ ንስሓ ይግቡ። ቤን ማህበረሰብ ነው ለነገ የምናሻግረው፣ ተመሳሳይ ወስታ የሚጋባ ትውልድ ነው የምናሻግረው ለዝች ሀገር እንዲሁ በቻልነው አቅም በምንሠራው ሙያ። እንኳን አንድ ተስፋ ሆነ ሁለት ሴት ተጫዋቾች እርስ በእርስ ለመጋባት ቀለበት እስከ ማሰርና ሰርግ እስከ መደገስ መድረሳቸው ተሰምቷል። ይህ በኢትዮጵያ ነምድር ተሰምቶ የማይታወቅ አዲስ እና አስፈሪ ምዕራፍ ነው። ሕይወት ዳንጊሶ በሰጠችው አነጋጋሪ ቃለ ምልልስ ላይ እንደገለጸችው ይህ ጉዳይ አዲስ የጀመረ ሳይሆን ሥር የሰደደ የካንሰር ዕጢ ነው። የእውነት ከሆነ ግን መረጃ እያወጡ ያሉት የቀድሞው የኢትዮጵያ ሬዲዮ እና ቴሌቪዥን ጋዜጠኞች ናቸው። እነ ሶፌንያስ እና ነግርማቸው ነው፣ ወንድማማቾቹ እና ሌሎችም። እንግዲህ ነግርማቸው በስፖርት ጋዜጠኝነት ብዙ ዓመት በሚባል ደረጃ የሰሩ ናቸው። ከሌሎች ተመልካቾች በላይ ስለ ኢትዮጵያ እግር ኳስ ፌዴሬሽን ስለ ኢትዮጵያ ብሔራዊ ቡድን የሴቶችም የወንዶችም የተሻለ መረጃ አላቸው ስራቸውም ስለሆነ። በዚያ ውስጥ ግን በተለይ ለሕግ ተቃራኒ የሆኑ ድርጊቶች ሲፈጸሙ ወይም ለሃይማኖት ለባህል፣ ለሀገር መጥፎ ዝንባሌ ያላቸው ድርጊቶች መረጃ ከደረሳቸው የማውጣት ኃላፊነት አለባቸው። በዚህ ሊመሰገኑ ነው የሚገባ። የሚሉት ነገር የእውነት ከሆነ በጣም ያሳፍራል። እኛ አይከናቸው ብለን በኢትዮጵያ የእግር ኳስ ብሔራዊ ቡድን ላይ ትልልቅ ስም ያላቸው ተጫዋቾች በዚህ ልክ እዚህ ድርጊት ውስጥ ገብተው ከሆነ በኤፍድሪ የወንጀል ህግ የሚያስጠይቅም ተግባር ነው። ወንጀል ነው። እንግዲህ እሱ ማስረጃው እንዴት ይመጣል? ይህ መረጃ እንዴት ተገኘ? በምርመራ ሂደት የሚገኙ ናቸው። አሁን ግን እየተጠረጠሩ ያሉ ተጫዋቾች እና በዚያ ዙሪያ ያሉ አካላት እንዳሉ ነው እየተነገረ ያለው በጣም ያሳፍራል፣ ያሳዝናል። እኛ ሌሎች ዓለማት ላይ የተመሳሳይ ፆታ ሊፈጸም አይገባም ሃይማኖት፣ ኃጢአት ነው ሀራም ነው የተባለን ጉዳይ እንደገና ኢትዮጵያ ውስጥ ያውም የኢትዮጵያን ባንዲራ ይዘው ለኢትዮጵያ ክብር የኢትዮጵያን ስም ያስጠራሉ የምንላቸው ታዋቂ የእግር ኳስ ተጫዋቾች በዚህ ልክ ከሆኑ የእውነት ያለንበት ሁኔታ በጣም ከባድ ነው። አምና ቶኪንግ አባውት ኢትዮጵያ መንግስት ምናምን ምናምን አይደለም። መንግስት የራሱ ችግር ሊኖርበት ይችላል፣ አንድ ሺ ችግር። እሱ የራሱ ገጽ አለው፣ በራሱ አውድ የሚታይ ነው። ሽሮ መብላት ደደብ ያደርጋል። ሽሮ ያ ይደፍናል። ኢየሱስ ክርስቶስ ቢካውዝ ሽሮ ውስጥ ያሉ ቪታሚን ወደ ላቦራቶሪ ብታስገባው፣ ሽሮ የሚባለው ምግብ ላቦራቶሪ አስገባው። ላቦራቶሪ ውስጥ ስታስገባው ሽሮ ቪታሚን ለስ ነው። ምንም ቪታሚን የለውም። ቪታሚን ለስ ነው። ይሄ ከሳይንስ አንጻር ነው። ሰውነታችን ቪታሚን ያለው ነገር ቢበላና ቢመገብ ጥሩ የሆነ ወዝ ይኖረናል። አሁን አንተ ወዝ ምን እንደሚመስል በጣም ፊት ያምራል፣ ሰውነት ያምራል። ስለምትበላ ነው። ሽሮ ትበላለህ

ላጓየጓያ ሽሮ አለ። አሁን አንተ ይቅርታ፣ ብዙ ሀገሮች ዙርል አውሮፓ ዙል አሜሪካ ሄዳልና እዛን ሀገር ሽሮ የሚባል ምግብ አለ? የለም። ብቸኛ ኢትዮጵያ ውስጥ ነው ያለው ሽሮ ነው። ሽሮ እኛ ኤክስፖርት አልጀመርንም፣ ኤክስፖርት አናረግም። ግን ሰው በራሱ በግሉ ይወስዳል። ስለ ሽሮ ምንድን ነው ያለው? ሽሮ ኤክስፖርት አይደረግም፣ ወደ ውጭ አይላክም። እኔ ደግሞ ይሄ በማስረጃ ላሳየ ይችላሉ። እና ለወሬ ድምቀት ብቻ የሆነ ሰልቫጅ ለብሰ መተ ይሰማሃል። ሰልቫጅ ለብሰ መተ እዚህ ድሃ ህዝብ ላይ አታናፋ። የኛ ህዝብ ሽሮ መብላት እንኳን ገና አልቻለም። አተር ሽሮ ኪሎ ስንት ነው? አሁን ሽምብራ ሽሮ ማለት መሰለኝ። አ አለ፣ እዚህ አለ፣ አሜሪካን ሀገር አለ። እሱን አሁን አሳያለሁ። እሱን እንኳን ያጣ ማህበረሰብ ያለበት አገር ቁጭ ብለህ ሽሮው ጭንቅላት ይደፍናል ትላለህ። ይሁን ክድፍን። ችግሩ እኮ ይሆነ ነው። ይሄንን እንደነዚህ አይነት ማህበረሰብ ጠርቅሞች ናቸው እንደ ሀገር ሀዲድ እያሳቱን ያለው ሀዲድ እያሳቱን ያለው አንታው ሽሮ በልታ አታውቅም ነው ሰልችቶ ሆነ ሰለችኝ የሆነ ጊዜ ከቤተሰብ ተገፍቼ ሽሮ ብቻ እየበላው፣ በጣም አስጠላኝ እና አሁን ሽሮን ቤት ውስጥ የለም። ሽሮ አሁን ከአንተ ቤት አግብቶ ወጥቷል። ጭራሽ የለም ሽሮ እንዳላይብኝ እና አሁን ነው ወዜ ራስ ጥሩ የሆነው። ቪታሚን ለስ ነው፣ ጎግል አድርጉ ሽሮ እሺ። ሹሮ አንተ የምታዘወትር ከሆነ እኔ ደሞ ደደብ ያደርጋል ሹሮ፣ ያ ይደፍናል። ኢየሱስ ክርስቶስ። ሌላው እኔ ደሞ አለና፣ እኔ ለታዋቂነት ከሆነ በዚህ መንገድ ባንታወቀ። ጎበዝ ለታዋቂነት ከሆነ የሰው ልጅ የየራስ የሆነ የተሰጠን መክሊት አለ። ያን መክሊት አውጣ መጠቀም ያንተ ፋንታ ነው። መክሊት አለን ሁላችንም። ድምፃዊ የሆነ በድምፁ ይጠቀማል። ሯጭ የሆነ ሮጦ ገንዘብ ይሰራል። በንግድ ላይ ጎበዝ ከሆነ ንግድ ላይ በጣም ትርፋማና ውጤታማ ይሆናል። መምህር መሆን የሚፈልግ በጣም ጎበዝ መምህራኖች አሉ። በጣም ጎበዝ። ሁሉም የየራሱ ተሰጥኦ አለው። አንተ ሹፌር ሆንክ እና ወክያረክ ምናምን ምናምን፣ አስቡት አሁን አስፋልት አንዳንድ ጊዜ፣ እነዚህ አይነት ሰዎች ለታይታ የሚሰሩት ስራ ነው ዋጋ የሚያስከፍለው። እየቀለደ ያለው በህዝብና በመንግስት ንብረትና ገንዘብ ላይ ነው እየቀለደ ያለው። እና ይሄ ችሎታም እውቀትም አይደለም። ይህ በጣም የድድብና ጥግ እኮ ነው። ድድብና እኮ ነው። ዋው ተብሎ እንዲጨበጨብልት ነው ውራዳ

እውነት አንተ የኦርቶዶክስ ሃይማኖት ተከታይ ነህ? እና እንደ ጓደኛ ምናምን እየሆነን ከ150 በላይ ማለት ነው። በቃ የሆነ በአንድ ጊዜ አምስት ስድስት ሰባት ምናምን ይኖሩ ነበር። ከ150 በላይ እግዚአብሔር ነ ነው ሰዓት ቁጭ ብዬ የእውነት የሆነ ነው እንትን እንትና እንትና እንትና ሙስሊም፣ ክርስቲያን፣ ፊንጤ ምናምን ከሃይማኖት የቀረ የለም። ከዘር የቀረኝ የለም። ኦሮሞ፣ ትግሬ፣ ሶማሌ መዘሞትህን በአደባባይ ያናውንስ ማድረግ ላንተ ፒኤችዲ ነው። ያንተ የመማር ደረጃ ነው። ተክሲ ወራ ወራዳ ወደ ለወደ 2000 ምናምን ይሄዳሉ። ልጆ ቆጠር ሴተኛ ዳሪ ማም ከገባ ብዙ ባለ ተዳሮች አስር ባለ ተዳር ቢኖሩ ማለት ነው ቤተሰቦች ቢኖር፣ ከአስር ውስጥ ስምንቱ ሴቶች ከሌላ ወንድ ጋር ግንኙነት አላቸው። እኔ ከህይወቴ ከራሴ እንትን ያልኩት ነው። አሁን ብዙ ቢያንስ አንድ ሶስቱ አላቸው ፍቅረኛ፣ አንድ ሁለት ሶስት ፍቅረኛ ይኖራቸዋል ከባላቸው ውጪ። እግዚአብሔርን ዲኤንኤ ይመርመር እስኪ፣ የአስር ቤተሰብ ቢያንስ ማነው የለም ቢባል ሶስቱ የሌላ ወንድ ልጅ እያሳደጉ ያሉ ባህሎች አሉ። በትዳራቸው ውስጥ የራሳቸው ልጅ እየመሰላቸው ከአስር ባለትዳሮች ውስጥ ቢያንስ ቢያንስ የለም ቢባል ማነ ሶስትና አምስቱ ከሌላ የተወለዱ አሉ። ከአስር ባለትዳር ሴቶች ስምንቱ ትላለ። መጀመሪያ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ከሆንክ ይሄ አንገት ላይ የማየው መስቀል የእውነት ከሆነ ንስሐ መግባት ያለብህ እዚህ አንድ ቦዘን የስራ ፈት ላይ አይደለም። ዛሬም ተኝተሃል። ህዝቡን በተለያየ መንገድ እንዲተኛ ስራ እየሰራችሁ እንዲህ አይነት ደነዝ እያቀረብክ ለዚህ መተ ምንድን ነው? አሁን እኛ የምንወስደው ማለት አንተ መቶ ሃምሳ ይዛል ሌላ ሶስት መቶ እንዲይዝ ነው። ሁለተኛ ዓላማ ምንድን ነው? ማለት ከአስር ባለትዳር ሴቶች ስምንቱ አልክና እንደገና ሶስቱ አባታቸው ሌላ ነው። እንግዲህ የአንተም እጅ ይኖርበታል ማለት ነው። የማንን ትዳር ለመበጥበጥ አስበህ ነው? እንግዲህ እኮ በአንተ ዙሪያ ያሉ ሰዎች ይህን ይታመሳሉ። የአንተን ቪዲዮ ሲያዩ የሆነ አላማ እንዳለ ይገባናል። ስንጸልይ ሳናውቅ በስህተት አውቀን በድፍረት ለምናደርገው ነገር ይቅርበለን ብለን ነው አምላካችን ምንለምነው በእስልምናውም በክርስትናውም ከዛ ውጭ እንደ ታላቅ ጀብዱ ሀገር እንደገነባ ለህዝብ እንደቆመ መቶ ሀምሳ ፍቅረኛ ነበረኝ ለመቶ ሀምሳ ይቁረጥ የሆነች ልጅ ናት። እና ሳታገባ በፊት ምናምን ነው ማቀት ማግባቷንም አልነገረችኝም። ፌስቡክ ላይ አየችኝ እና እንደ አዲስ ምናምን ነገር አንተ የት ነህ ምናምን ነገር እንደ መጀማመር ብለን የተው ነው። ከዛ ላይ አ አዲስ አበባ ነኝ ምናምን፣ በእናትህ በቃ ናፍቀኛል ልምጣ ምናምን ነገር አለችኝ ማለት ነው። እሺ ነኝ የምንጣጣለው አልኳት። ከዛ ግን የሆነች ቀመር እንቀምር ምናምን ለአባቴና ሳምነው ህክምና እንዲ እንዲ ልበል የሆን ነገር ነው። የሆን ነገራች ዶክተር ነኝ ብላ አዋራው ምናምን የሆነ ገበሬ ነው አባቷ ማለት ነው እና ብዙም እንትን ዶክተር ነኝ ያናገርኳት አናገርኩላት። ከዚያ በኋላ ከጂንካ ነው የመጣችው ማታ አምስት ሰዓት ነው እዚህ የገቡት፣ ሌሊት የተነሳች ማለት ነው የገባችው። ከዚያ በኋላ ያኔ ክለብ ጋርድ ነበር የምሰራው ቦዴ ጋርድ የምሰራ ነበረ እና ከክለብ እንትን ብዬ ምናምን ነገር ወጦ የሚያስፈቅጅ ምናምን ተቀበልኳት ገባ ከዛ በኋላ ሻወር ገባች ምናምን ነገር አልጋይዛል ጀመርም ማለት ነው። ከዛ በኋላ ስልክ ተደወለ። ከዛ ወይ አንዴ በትንቢልህ እንኳን እንዳታስል በእናትህ ዝም በላለች ማለት ነው። እሺ አልኩኝ። ከዛ በኋላ አነሳች እኔ እላየዋሊ ነው ይሄ ነገር ሲሆን፣ ከዛ በኋላ አነሳችና ከዛ በኋላ ወይ አባ ምናምን ነገር ሳች ማለት ነው። ወይ ማ ምነው ገቡ ብልሽ አትደውይልኝም? የኔ ፍቅር አስጨነቅሽኝ እኮ እስካሁን እኳ አልተኘው ምናምን መግባትሽን ሳላቅ ይላል ማለት ነው። ክዋ አልኩኝ ማለት ነው። ከዛ ላይ አሁን እኮ ገብብኛ ክስቴ ጋር ነው ያረፍኩት እና አሁን በዚህ ሰዓት ተኝተኋል እና ለደውልልህም እያልኩኝ እኮ እንትን ብዬ ነው ገብቻለሁ በሰላም የሚል ድምፅ ተሰማ። ጦር ከሶስት ቀን በኋላ መለሳለሁ ተባብሎ ዘጉ። ምንድን ነው አንቺ ማምላት አለ ወይ? እባክህ ጀዝባ ባሊ ነው። ከዛ አንቺ አግብተሻል እንዴ አልኳት። አው ወልደሻለም? አው የስድስት ወር ልጅ አለን ምንም ነገር አለች። የስድስት ወር ልጅ ጥላ፣ የስድስት ወር ልጅና ባሉ እንዳንተ አይነቱን ሀያ ይዘን ነው እንግዲህ ሀገር ትቀጥላለች ተብሎ የሚታሰበው ይሄን የስንት ሰው ትዳር ነው ያበላሸው? ያፈረሰ ምን አለበት ድምፅህን አጥፍተህ እንኳን ከእግዚአብሔር ጋር የእውነት ተጸጽተህ ከሆነ? ከፈጣሪ ጋር መታረቅ ይገባህ ነበር። እና ወዴት እየሄድን እንደሆነ ሊገባኝ አልቻለም። ስለ ሀገር ስታስብ፣ ከእንደዚህ አይነት ሰዎች ጋር እንዴት መግባባት እንደምንችል አላውቅም። የኢትዮጵያ ፈተና ገና ነው፣ ገና ነው። ይህ ልጃውም ስለ ሀገር ምን ያስባል፣ ስለ ትዳር ምን ያስባል። ስንት መልካም ቤተሰብ እንዳለ ደግሞ ሊያቅ ይገባል። በእርግጠኝነት ያው የአስተዳደግ በደል ያለባቸው ግለሰቦች ጥቂት ግለሰቦች ናቸው። እንደዚህ እየወጡ ልክ በቃ ሮኬት ሳይንስ የሆነ ታምር የፈጠሩ ይመስላቸዋል ይመስለኛል። ይመዝገብላችሁ፣ በትልቅ በባህር መዝገብ ይመዝገብ። ሁለት ሴት ወራዳ ለነበረን ቆይታ ለምሰጡኝ አስተያየት ከልብ ከልብ አብዝቻ አመሰግናለሁ። ሀገራችንን ሕዝባችንን ሰላም ያደርግልን። በቀጣይ እስክንገናኝ ሰላሙኑ መልካም ቀን ባይ፣ ባይ